አንዲ እንደዚህ ነው። ልጅ ስማርት ነው። ስማርት ያ ልጇ አሁን እዚህ ጋር ቢዚ ነው። ማይንዴ የሆነ ነገር ሊወስድ ይፈልጋል። ልክ እንደዚህ ነው። እንደ ልጅ ስማርቱን ከአንዲ እንዴት መቀበል እንዳለብ መቀበል እንዳለብ ስማርቱን አየኸው፣ አማንዬ እንዴት ስማርት እንደሆነ ቤትናት ናት፣ ሙሉ ናት። ወትለኝ ነው የሚያደርግልኝ። ሰላም ያዋልከኝ፣ ሰላም አሳድረኝ፣ ሰላም ያሳደርከኝ፣ ሰላም ቀናለኝ። ኧረ አምላኬ እንደ ልቤ ያድርግልኝ፣ ምቀኛ ከሴትም እስከ ወንድ አጥፋለኝ፣ ልጆቼን ባርክልኝ። እስቲ ጥሩ ትዳር እንኳን ይዘልኝና፣ ትዳር ከእግዚአብሔር ነው። እኔ ትዳርም አልፈልግም፣ አልፈልግም ግን ይህን ሰውዬ እንደው ጥሩ ነገር ሰጠቅ አሳየኝ እስቲ አምላክ። እንደው እቺ ቅመሽ የምትባል ሴት ወይ ታስተካክያለሽ ወይ ጥሩ ትዳር ይገጥም ይሆናል። ይሄን ነው የምጸልይልህ። ጥሩ ትዳር፣ እኔስ ትዳር ደክሞኛል። እኔ ቡርክክ ከብርክክ የሚያደርገኝ ሰው ይስጠኝ እንጂ ትዳር አልፈልግም ከዚህ በኋላ እኔ። የእርግዝናይን ሙመን ት እንኳን እንጆይ ሴት ነኝ እና ፕሊስ ለአንተ ግን ትዳርን ታሳይ ካፍ እስከ አፍንጫ የቤቶች እየጠየቀች የቤቶች እየጠየቀች ታሳይ ትዳር የቤቶች እየጠየቀች የልጅን ሪስፖንስብሊቲ ፋሚሊ እንዴት ሪስፔክት እንደሚደረግ፣ በቃ እንደዛ እንደዛ አይነት ነገሮችን ታሳየ። ይሄ ማለት እርግማን አይደለም፣ በቃ ሰዎች ይማራሉ። ከዛ ውጭ ምን

ምን አይነት ሴት እንደሆነች ጓደኛሽ ልንገርሻል። የኔ እንኳን አይደለችም የቴና ኦኬ። እስቲ በጣም ምስኪናት በ ይህ ምንድን ነው በስሴክሽን የወለደችና ደሟ ሲፈስ ምናምን አላገዘኝም ነው ምትል። እኔ ልጁ እንደማየው ደግሞ በጣም የስማርት ነገር ነው አይዶ ነው። ከዛ አንድ ሺህ ብር ይሰጣታል ለሁለት ልጇ ይሄ አይበቃኝም ብላ 2000 ብር ያደርግላት 2000 ብሩንም እየሰጣት ለኔ ምን ትለኛለች አምስት መቶ ነው የሚሰጠኝ ትላለች እንደው ሴቱም እኮ ወይ ከእንደናንተ አይነት ሴቶች ትንሽ ቁርስ አድርጎ ቢሰጠኝ ጥሩ ነበር 2000 ብር እየሰጣት 500 ብር ነው የሚሰጠኝ ትላለች ጎበዝ ከዛስ የገዛ ጓደኛውን አምጣ ቤት ውስጥ ታጫውተዋለች የገዛ ጓደኛው እየመጣ እሱ ዊኬንድ ይሄዳል እሱ ደግሞ ከሰኞ እስከ ዓርብ የሚያጫውታት ጓደኛው ነው ጋይስ እንዴት አንተ ቤቷን አወቅክ? ስለው ከሶፋው እስከ መኝታ ቤቱ እስከ አልጋ ቤቱ እስከ ማስቀመጫው የሆነ በእኛ ሙድም የምትነግረን አለ። በራሳችን የምናውቀው ሚስጥር ይሄን ሁሉ ታውቂያለሽ ሲለኝ በቃ ገረመኝ። ከዛ ሁለት ሺህ ብር እየሰጣት አንድ ቀን ግን ብግን አለ። በቃ እኔ ድሮ ድሮም አይደለም አሁንም ለልጅም አልቀልድም። ቤስት ፍሬንድ ሆኖ ሚስቱን የሚያስለቅስ ከሆነ አይለ ዋና ታክትህም ጋይስ የመጨረሻ ለምን አለፌበት አለዋ ስላለፍኩበት የራሳቸው ፐርሰናል ጠብል ሊኖር ይችላል ግን ህርት የሚያደረግ ሰው አልወድም እና በዛ ሰዓት እኔ ባርኮዬ ብቻ ነው የወለድኩት ና እኔቷ ሄዳለች ብዬ አስባለሁ። እኔ አስተዋውኳት ወንድ ይዛ ተኝታ ከዛ ፎቶ ይላክለታል ለባልየው ማለት ነው። እንደዛ ተልኮል ደግሞ ሁለት ሺህ ብር እሰጣታለሁ። ማምዬ እመኝኝ በእናትሽ ተይ፣ እንደዚህ አታርጊ። እኔ ልጆቼ በጣም ነው የምወዳቸው። ሁለቱ ልጆቹ በእነሱ ጭቅጭቅ የተለያየ ነገር አለባቸው። ጋይስ፣ ከብስጭት ቶክሲክ ከሆነ ነገር በቃ ልጆቹ በቃ እሱን በዛው ጫቱን ይቅማል፣ እሷን በዚህ ድራጓን ትስባለች ዙሮ ዙሮ ልጆቹ ገና ሕፃናት አንድ ዓመት ሁለት ዓመት ስድስት ወር ሲሆኑ የተለያየ በሽታ የሚያመጡት ለዚህ ነው። ለምን ልጆቹ እኮ ሲወለዱ ጤነኛ ናቸው ጋይስ፣ የእናት አባት ጭንቀት እኮ ነው እነሱ ላይ የሚመጣ። ትንሿ ልጁ አታወራሚ ነበር፣ ከዛ ያችኛዋ እንደዚሁ ዶክተር ታዘዘላት ምናምን። ይሄ ማለት ልጆቹ ሲወለዱ ጤነኛ ናቸው ጋይስ፣ የእናት አባት ችግር ነው ልጅ ላይ የሚወርቀው። እኔንም እኮ ፈጣሪ ጠብቆኝ ነው፣ እርጉዙ ስንት ነገር እደረግ ነበር፣ ግን ፈጣሪ ልቤን እያየ ጤነኛ ሊሰጠኝ ከዛስ ምን አለ መሰለህ? እኔ ዛሬ ሴት ልታረጊ ነው አለ። የአዲስ አበባ ልጅ ነው በጣም የከተማ ልጅ። ምንድነው ስለው ትሪ ላይን ላስገባሽና በቃ የመጨረሻ ናቴ ላይ ስለወጣብኝ ወንድነት ወንድነቴ ልትነጥቂኝ ነው አለ። እሺ ስለው ትሪ ላይን ላስገባሽና ጸጥ ባለ እንግዲህ ከኔ ቤት ስትመጣ 500 ብር ነው የሰጣኝ ብላ እኮ እሄዳለች። 500 ብር ላከልኝ ብላ ሲደውልላት ጋይስ፣ ሲደውልላት ዝም በይ ብሎን የስድቧ ሳልኝ የስድቧ እንዴት እንደሚዘገንን እንደዚህ አይነት ሴት አይቼ አላውቅም ይላል። በቃ ምን አለች? አንተ ሸር አንተ ብዝ አልጋ ላይ እንኳን ስተኛ አምስት ደቂቃ ነው የምታደርግ፣ አንተ ወንድ ነኝ ብለህ ታወራለህ። ልጆቹ እንደውም የአንተ አይደሉም። ሁለት ሺህ ብር አላኩልሽም? ሁለት ሺህ ብር ልኬ አላከችልኝም ብለህ ትነግሪያታለሽ እንደ ለጓደኛ ሲል እሰይ፣ ገና ገና ገና አሰድብሃለሁ በእነሱ ገና ቀበላለሁ ብዙ ብላ ከዛ በኋላ ወጣው። በቃ ከዛ በኋላ አልይሽ አልኳት አልኳት አልኳት አስጠላችኝ አስጠላችኝ። ለምን ብዙ ክፋተኛ ሴቶች አሉ ልላችሁ ነው። የገዛ የወለደባቸውን ወንድ እንደዚህ የሚያረፍሷሉ ለአምስት ደቂቃ ሴክስ እንኳን አትሆንም እያሉ፣ ከዛ እናንተ ጋር ሲመጡ ደሜ ፈሷል፣ አልተጎድቻለው፣ ስወልድ እንዲሁንኛለው፣ አልረዳኝም ምናምን ይላሉ። እናንተ ደግሞ ትሰሙና አደባባይ ላይ ወጣችሁ ሚስትህን ማትረዳ ትላለህ። ብዙ ትክክለኛ ሴትም አለች፣ ትክክለኛ ወንድም አለ። ጋይስ በጀምላ ማፈስ አንችልም ለማለት ነው። ልጇን ጥሩ አባት ነው፣ በጣም ይግራል፣ ወንድ ነው፣ ይረዳል ልጆቹን ምናምን። ግን ሚስቱ እንዴት አደረገዋለች? እንዴት ታረ እሱን አስቀምጣል ሌላ ወንድ ጋር ተይረ ከእነሱ ትንሽ ቁርስ አድርጎ ቢሰጠኝ እኔም ጥሩ ነው። እኔ ራሴም እያሳደግኩ አልወለልኝ ዘንድሮ እንደው እንዴት እንደሚገፋ የሆነ ነገር ነገ ሚስት ብታስቀይምም ከአንተ ጋር ነኝ እለዋለሁ ከአንተ ጋር ግን ጥሩ ትዳር ለመያዝ ሞክር። ዝም ብለ እንደ ልጅ አትሁን። ቲኒጀር ዴት አታድርግ። በሰል ያለች ህይወትን የምታስተምርክ እንዴት እንደሆነ ኃላፊነት የምትወስድ ሴት ነው ዴት ማረግ ያለብህ። ገና ዘለው ያልጠገቡ ክትፎና ሺሻ ቤት የሚጫ የሚሮጡ ሴቶቹ አይሆንም። ትዳርን ጭራሽ ጉድጓድ ውስጥ ነው የሚከቱት። አይጠቅምም። በመልክ ቢሆንማ ከኔና እናንተ ካንተ በላይ እኮ ማንም የለም እና እባክህን እንደው በልጆቻችን ደግሜ አሁን የምጠይቅህ ነገር ጆኒ፣ እየገባ አታብራራ፣ እየገባ አታብራራ፣ ፕሊዝ። እኔ ምንም አይመስለኝም የልጅ አባቴ ነው ጋይስ፣ እንዲያላት እንዲያላት ብትሉኝ የፈለገ ነገር ይበለኝ፣ ግን አታብራራ ባክህ። ሞቅ ሲለው ነው እኮ የሚገባ ጆኒ፣ ወይ ከኔ ጋር ከተነጋገረ ወይ ሞቅ ካለው ነው በቃ፣ ለመደበር ነው የሚገባው። አንዳንዴ ሙድ ይይዛል። ክርስቶስ እያናገስ የምታወራው ነገር ግን እስናት ግን ጥሩ አይደለም። አመሰግናለሁ። ይሄ ነገር ነው ያለኝ። ቢያደንቀኝም ቢያደንቀኝም ምንም የሚሰማኝ ነገር የለም ጋይስ። ምንም ጥሩ የማይሰማኝም መጥፎ የማይሰማኝ ደስ ኖ አንሰር የምትሉት ነገር አለ። ዜሮም ነው የምሰጠው ቢያደንቀኝም አይገባኝም ባያደንቀኝም አይገባኝም። እስቱ ለየት ለመደናነቅ ምንድን ነው እናንተ፣ አስራ ሰባት ሰዎች ግን ገብታችሁ ልትመክሩ እንዳይሆን እኔ እኔ እኮ ታስቁኝ አላችሁ ማሜን መክራ አለው ብላችሁ የምታስቡ ሰዎች እኔ ለእያንዳንድህ መክራ አለው ላይፍህን ምን ማድረግ እንዳለብ ልትመክሩኝ እንዳይሆን ሪኩዌስት የላካችሁት ገዝ ከሚያስጠላኝ ነገር ሰው አስተያየት ሲሰጥበት በዚህ አይነት ነገር ለምንድን ነው አይ ኖ እናንተ ከጥሩም ከመጥፎም ሊሆን ይችላል ግን የሰው ልጅ ህይወት ላይ አስተያየት አይሰጥበትም ዝ ህይወት ፈልገህ የምትኖረው ነገር ነው። ካንፈለከው ደግሞ ኤግዚት አርገ ምትሄድ ነው ነገር ነው። ጆኒኮ ወይ ሌላ ሰው ሲመጣ ያስቀምጥ ወይ ጥየው ሲሄድ አይቀመጥ ወይ መጦ ስነ ስርዓት አይዝ፣ ግራ የገባ ነገር እኮ ነው። መውለድ የሚሉት ነገር በጣም ከባድ ነው። ቤተሰብ መውለድም አይደለም አንዳንድ ባለት ዳሩ ናችሁ። ስትለያዩ በሰላም የተለያያችሁ ሰዎች ቴንክስ ጋር በሉ በሰላም እንዲህ ድራማ ሳይኖርባችሁ በቃ አንቺ የልጄ እናት ነሽ፣ አንተ የልጄ አባት ነህ፣ ተባብለ የተለያየ ሰው ቴንክዩ። በጣም አንዳንዱ ልትመልስ ትጋጋጣለ፣ ጦርነት ለማስገባት አንዳንድ ሰዎች ለም ለምን በሰላም ተለያየ ነው የሚሏሉ። በቃ እንትን የሚፈልጓሉ ድራማ። ይህንስ ማን አየብሽ በሰላም መለያየቱ። እኔ ቲክታክ ላይ እንደምጣለው ጆኒ ገብቶ ባይዘባዘብ እያንዳንዱን አፉን አዘጋው ነበር እያንዳንዱ ሁሉ

እኮ ባሪያም እንደ ሌላ ሰው እመክረዋለሁ። አንዳንዴ ላይክ ተጣልቼው በአጋጣሚ ከደወለ እንደዚህ አታርግ። እኔ እና እሱ ስቲል ማርማር እንደምንባባል ታውቃላችሁ። እንደዚህ ስንጠራራ ራሱ ባሪያምን አንተ ማር ምን ልታረግ በዛው ውስጥ እለዋለሁ። እንደዚህ ማር፣ እኔ እኮ እናዶኝ ነው ይለኛል። እንደዚህ ብሎ እና አይሎን ነው እንደዚህ መጥፎ ነገር እንኳን የለንም፣ ጋይስ። ለመወራራት ሰው ስለሱ መጥፎ ማውራት አልችልም እኔ ጋይስ። ያ ማለት ወድጀዋለሁ፣ ፍቅር አለብኝ ምናምን አይደለም። በቃ እምረዳው ነገር አለ በራሴ ወይ እና ልጆቼ ደግሞ አሉ። ዳሴ የሚዋደድ ሰው እኮ ተለያይቶ አንድ ቀን አያድርም። ምንድን ነው የምታወሩት? ማህበረሰብ ግን እንካ ቅመስ፣ እንኪ ቅመሽ ካልተባባላችሁ በቃ ትዋደዳላችሁ፣ ፍቅር አለባችሁ ምናምን ነው። መዋደድ መጣ መጠላላትን፣ መሰዳደብ አለብህ። በቃ አደባባይ ላይ እየወጣ ልክ ፍቅር የለብህም እንድትባል መረካከስ አለበክ።

ማን ነው? ማን ነው? ስለ ፖዚሽን ማን እንደተናገረሽ አላውቅም፣ ግን ለባልሽ ፖዚሽን መናገር ወት ቢግል ለባል አይደለም። አደባባይ ላይ እንደዚህ ነው ማረገው እያሉ በኩራት እያወራሉ። እንዴ ነው መሰጠው? እንዲ ነው መሰጠው? ወርጃለሁ አይ ምን ትፈራለሽ? ማን አባቱ ነው የምፈራው? እና እኔ ማንንም ሰው አልፈራም። ሰው ሳይል እኔ እንደምፈራው እንዴ ነው መሰጣው? ለዱ ነው ማሚ፣ የኔ መፈራም ለጥቀልሽ። በህይወቴ ሰው ላይ ሳይደርሱብኝ አልደርስባቸውም። ከደረሱብኝ ጉሮሯቸው ላይ ነው የምቆመው። ካልደረሱብኝ ግን አልወድም። ሰው ላይ አትናገር። እንትንማ ብዙ ፋይል አለ ከሄዱ ነው። አይ ኖ ኖ ኖ። ይመነጋገርኝ ሰላም ያርጋችሁ። ባይዘወይ ማለት ነው ባይዘው ሰላም ያደርጋችሁ ግን አደዋነ ኢንቮልቭ እዚህ ላይ ነገር ላይ አንቺ ዩ ካን ሃንድል ዩር ሰልፍ ሺ ካን ሃንድል ሀር ሰልፍ ገብትሻል። አባባልም ከደረሰችብኝ አንቺም ስደርሽብኝ ተፈጣፍጫለሁ። የደረሰብኝ ሰው ላይ አለፋታ ግን ሰው ሳይደርስብኝ አልደርስም። በቃ ዳስ ሚ ቢካዝ አምና ትራይን እዚህ ጋር ኔ ተራጋ ጭም አይደለሁም። ገብቼም እንደዚህ በቪዲዮ ገብቻ አልራዘማልችልበትሆነ ችግሩ ታውቂያለሽ። ሄሎ ሲደርሱብሽ መነጋገር እና ሪያሊቲ የምታውቂውን ነገር ማውራት ቱ ዲፍረንት ታይፕ አይ ነው። እኔ ብዙ ነገር ላቀችላለሁ፣ ግን ማንስ ምናምን ብላ ያሳየውሽን ነገር ነው። አንድ ነገር እዚህ ጋር መጥቼ ነገር እንትኑን የሚመጣውን ነገር አቀባበልን እኔ በጣም ሲሪየስ ነው የምናድደው። ምን ከሰው ጋር ልጋደል እደርሳለሁ። ገብሻል? አሁን አንቺ ችል አድርገሽ ከኔ ጋር ጣን ላይ ነገረሻለኝ እ አንቺ ችል አድርገሽ ቢሳደቡም ችል አድርገሽ ሰድበሻቸው ታባረያቸዋለች። ገብሻል? እኔ ጋር ግን እኔ አም እንደዚህ አይነት ነገር ላይ አይደለም ያለሁት። ገብሻ? በጣም ነው የምናድደው። ገባሽ? ከደረሰችብኝ ጥግ ድረስ ነው የሚሄደው። ግን ማጫፈር አልወዳም። አሁን እናንተ ትጣልታችኋል አይደለም አይደለም በእናንተ ማለ ገልጽ እሳት ጋር መገልበጥ አልፈልግም። ስለ የተጣላሽ አሁን ከጉቺ ጋር ጋር ጂጂ ጋር ነው በሁለታችሁ መሀል መግባት አልፈልጉም። ዳስ ፖንት ገብቱሻል በአንቺ እና በጉቺ መሀል አንቺም እሷም በጣም ምንም ሰው አያስፈልጋችሁም። እሷ ቼ ስትል ቼ በለው አይደል? ቼ በለው ያለቻች ችግር የለባችሁም ሁለታችሁ። በእናንተ ማለኝ መግባት አያስፈልገኝም። ገብትሻል? አባባል ግን ኢን ጀነራል ማን እንደተናገረሽ አላውቅም። ስለ ባል ፖዚሽን ማውራት ለባል ፖዚሽን ማውራት ማለት በክብር ቤት ውስጥ ያወራሽው ነገር ነው። ገብትሻል? ምንም ማለት አይደለም ዳስ ማይ ፖይንት እንኳን አይደለም። እሱን አደባባይ ላይ ቁጭ ብለው ባውንሳት ፕራውድ ሆኖ ፖዚሽን የማደርገው እንደዚህ ነው እያሉ የሚያወሩ ሰዎች መዐት ሰዎች አሉ። ገብትሻል ስለዛ ይሽድን ቢ አንቺ አንገትሽን በዚህ መድፋት አይገባሽም። ነው አይ ነው አንቺ እንኳን አንገት ልደፊ ቀርቶ እና በጠዋት በጠዋት ይሄ ሁሉ ኢነርጂ

ማስቴፖሎየናት የሰጠችኝን እጣን ላጭሰው። ይህን ደግሞ ቀርጻችሁ አውጡት፣ አፈር ብሉ። መቼስ ማውጣት ነው ስራችሁ። እየቀረጻችሁ ፎስቱን እኛም እናጨሰል ያድጋለን ብላችሁ ቂጣችሁን በጠረጋችሁ ሰዎች። ስትጣሉ በደንብ ነው ሻሽኔ እየጠበቅኩ ፑሽ ፑሽ ነው ማረግ። ጠብቁኝ፣ እርገጫት እርገጮ እያልኩ ሰርጀሪንም ረገጠቻት አሉ ትናንትና። ገና ገና ገና ገና ይቀጣጠላል ይሄ ነገር ይመስለኛል፣ ሳስበው እንዲ ዝም ብሎ የሚያቆም አይመስለኝም። ነጭ ምራለች። አሁን አየሩም ዝም ብሎ ድግዝግዝ ያለ ነገር ነው። ሄልየ እነሱ ለባል አይደለም ፖዚሽን ፕሮሞሽን ያደርጋሉ፣ ራሳቸውን እንዴት እንደሚያደርጉ

እኔ እንደዚህ ለስስ ያለ ረገጥ አልወድም። አንዳንድ የምታስቀው በማል በማል አለ፣ ግን ችክ ትላለች፣ ትሰለቻለች። ወይ ወይ ወይ ወይ ወይ ወይ ወይ እየተሳደቁ እንኳን በማል እስቃለሁ። ፈገግታ መኖር አለ። እኔ የምታስቁኝ ሰዎች ማለት ነው። እዚህ ጋር መጣችሁ፣ ታረቁ፣ አትጠር። እኛ እኮ አንተዋወቅም። ጋይስ ፌስ ቱ ፌስ እኮ አንተዋወቅም። ፌስ ሚ ያለች ግዳ ፌስ ሚ ኤንድ ኦፍ ዘ ዲስከሽን አዲሱ የዚህ ቤት እንግሊዝኛ ኤንድ ኦፍ ዘ ዲስከሽን ነው ጉች ግን በነ ሂሩት በቀለ ዓመተ ምህረት ነው እንዴ የተወለድሽው የእነ ሂሩት በቀለ ዘመን እንግሊዝኛ የምታወሪብን ኤንድ ኦፍ ዘ ዲስከሽን እንደምን ሆናችሁ ልጆች ዛሬ አበባዎች የነገ ፍሬዎች ሲዳውን ልጆች እናመሰግናለን ቲቸር እሚል እንግሊዘኛ እንግሊዘኛና ክሬዲትን መበደር ነው ብሏል። ወጣዬ የእኔ አባት የእኔ ውድ ሞጣ ግን የሚያወራው አያስቃችሁም? እኔ ብቻ ነው የሚያስቀኝ። ክሬዲትን ዝም ብለ መቀበል ነው አለ። ወይ ማት ይኖራል፣ ወይ ማት እና እንግሊዘኛንም መድፈር ነው። ድፍረት ብቻ በቃ የሚያስፈልገው እንግሊዘኛ እና የአሜሪካ ገንዘብ። የአሜሪካ ገንዘብ ድፍረትና ክሬዲት ድፍረት ነው የሚያስፈልገው። ክሬዲት እና እንግሊዘኛ ብሏል። መድፈር ነው ዝም ብለ መበደር ነው፣ መብላት ነው ዝም ብለ እንዳለው፣ አይ ሀብ ሶ ማኒ ክሬዲት ካርድ ብሏል ሞጣ፣ የኔ አባት የኔ ውድ፣ እሱ በጣም ነው ወዳጀው ጋይስ።